ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 1 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአርበኛ መሳፍን ተስፉ ልጅ ሻለቃ ጌትነት መስዋዕትን አስመልክቶ በላይ እዝና ዋና አዛዡ ሻለቃ ሀብቴ መግለጫ አውጥተዋል። የግንባር መረጃም አካተናል። የአማራ ክልሉ ፕሬዚዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ ጥቃት እንደተፈጸመባቸው ተገልጿል። አልሰሙታላችሁ። ግብጽ በጎረቤት አገር ጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ መሆኑ ተሰምቷል።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 የአርበኛ መሳፍንት ተስፉ ልጅ ሻለቃ ጌትነት መስዋዕትን አስመልክቶ በላይ እዝና ዋና አዛዡ ሻለቃ ሀብቴ መግለጫ አወጡ። አፋብሃ በላይ ዘለቀ እዝ የአርበኛ መሳፍንት ተስፉ ልጅ አርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ የሀዘን መግለጫ አውጥተዋል። ጥቅምት 29 2018 ዓም በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልእኮ ሳያነግቡ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥ እና የራስ አሞራው ሶስተኛ ኮር አስተዳደ አስተዳደር ኃላፊ የሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት ከፍሏል ሲል በላይ እዝ በመግለጫው አመልክቷል። ከአስር ዓመት በላይ ከወላጅ አባቱ ካይበገሬው አርበኛ መሳፍንት ተስፉ ጋር በመሰለፍ የለጋነት እድሜውን ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ህዝብ ለመታደግ አያሌ ጦር ግንባሮችን በድል የቋጨው ጌትነት መሳፍንት በተለያዩ ግንባር ተጋድሎች አምስት ጊዜ ቆስሎ የነበረ ቢሆንም ከቁስሉ ሳያገግም ተመልሶ እየተሰለፈ ሲሻው በክላሽ ሲሻው በብሬን ጠላትን እየገረፈ ድል ሲል ሲነሳ ቆይቷል ብለዋል። ወላጅ አባቱ አርበኛ መሳፍንት ተስፎ፣ አጎቱ መከተ ተስፉን፣ ወንድሞቹ ሻምበል መሳፍንት ገብሬ መሳፍንትን ጨምሮ ከሰላሳ በላይ ቤተሰቦቹ በነቂስ በተሰለፉበት የአስርት ዓመታት የአማራ ትግል የጨለማው ዘመን ጽልመት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁት ጀግና አርበኞች መካከል በለጋ እድሜያቸው የተሰለፉት ብላቴናዎች ጌትነት መሳፍንትና ሻምበል መሳፍንት እንደነበሩ ሀገር ያወቀው ፀሐይ የሞቀው ሀቅ ነው ሲልም ገልጸዋል። አርበኛ ጌትነት መሳፍንት ተስፎ በድንገተኛ አጋጣሚ የህይወት መስዋዕትነት እስከ ያልተከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነትና በጀግንነት የተሰጠውን ህዝባዊ ተልዕኮ ሁሉ ሲፈጽም ቆይቷል ሲል መጽናናቱን የተመኘበትን መግለጫ አውጥቷል። በተመሳሳይ የአርበኛ ጌትነት መስዋዕት አስመልክቶ የአፋ ባሀ በላይ እዝ አዛዥ አርበኛ ሀብቴ ወልዴ ያዘን መግለጫ አውጥቷል። መስዋዕትነት የነበረና ያለ ወደፊትም የሚኖር መራር እውነት ቢሆንም ከልጅነት እስከ ዕውቀት የረጅም ዘመን የአርበኝነት ግንባታ ተክለ ቁመናው የተገነባው ነበልባሉ ወንድሜ፣ ታማኙ ጓደኝ አርበኛ ጌትነት መሳፍንት የአባ ድፈን ክንድ ከሃዲ ከኋላ ተመተህ በአፍላ የአገልግሎት ዘመንህ ትጎልብናለ ብለን አስበን አናውቅም ነበርና መስዋዕትነትን ስንሰማ ትልቅ ሀዘንና ቁጭት ተሰምቶኛል ሲል ገልጿዋል። ጉምቱ አርበኛ አባታችን ጀግናው አርበኛ መሳፍን ተስፉና መላው ቤተ ዘመድና የትግሉ ቤተሰብ በአርበኛ ወንድማችን ህልፈት መጽናናቱን እንዲሰጠን እመኛለሁ ሲልም ገልጿዋል። በሌላ በኩል የአፋ ባህ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ አረመኔው ኃይል ላይ አስደናቂ ጥቃት ፈጽሟል። ብርጌዱ አዳሪ አድማ ብተና ኃይል ላይ ህዳር 1 2018 ዓ.ም ቲሊሊ ከተማ ውስጥ ዘልቆ በመግባት መብረቃዊ ጥቃት ፈጽሟል። ከጠዋቱ ጀምሮ ሲሸበር ሲጨነቅ የዋለውን ዙፋን ጠባቂ ሰራዊት በማዘናጋት ተቀኑ ዘጠኝ ሰዓት ላይ ድባቅ መምታት ተችሏል። ቲሊሊ ዘንገና ብርጌድ ያለምንም ጉዳት የአድማ ብተና አዛዡን ጨምሮ ዛት ያለው ሰራዊትን በማስወገድ ድል ተቀናጅቷል። የልማደኛው ቲሊሊ ዘንገና ብርጌድን ምት መቋቋም ያቃተው ቡድን ሬሳውን ተሸክሞ ሲሄድ ከተማ ላይ እያገኛቸውን አራት ንጹሐንን ሲያቆስል አንዱን ረሽነውታል። በዚህ የተበሳጨው ቡድን የቲሊሊ ከተማን ህዝብ ቅሬታ ላስወጣ በማለት ለሰዓታት በማቋረጥ ተኩስ ከተማዋን እየናጠ እስከ 12 ሰዓት ድረስ አፍነው በር የከፈተውን ሁሉ በርምታ ተኩስ እያሰቃዩት ይገኛሉ። የአማራ ክልሉ ፕሬዝዳንት ተብዬ አቶ አረጋ ከበደ ላሊበላ ላይ ጥቃት እንደተፈጸመባቸው ተገለጸ። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ሶስተኛ ሻለቃ ና የክፍለ ጦሩ ሜካናይዝድ በጋራ በመሆን ህዳር አንድ 2018 ዓ ም ከጠዋቱ ሁለት ሰዓት ተኩል እስከ ረፋድ ሶስት ሰዓት ተኩል ሰዓት በወሰዱት ጥቃት የክልሉ ፕሬዝዳንት አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ አለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሹምሻ አ የአየር ማረፊያ አጠገብ ልዩ ስሙ በርታ በተባለ ቦታ ድንገተኛና የተጠና ጥቃት ተፈጽሞባቸዋል። በተወሰደባቸውም መብረቃዊ ጥቃት ከአስር በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተደመሰሱባቸው ሲሆን ፕሬዚዳንቱም ለጥቂት ከፋኖ ነው በትር እንዳመለጡና ከአየር ማረፊያው ቅርብ እንደነበሩና ና መንገድ ቀይረው በሌላ አቅጣጫ እንደሸሹ ታውቋል። አገዛዙ ብልጽግና የመጨረሻው እቅታ ላይ እንደሚገኝና ና የአለባብ ሰው ቢያርሱ የአዳራሽ ዲስኩር ህዝቡን እንደማያደናግረውና የፋኖ የድል ችቦና የአማራ ህዝብ ሰቆቃ የሚያበቃበት ዘመን እውን የሆነ መምጣቱን የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ ገልጸዋል። በሌላ በኩል በአፋ ብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ጀኔራል ሀይሉ ከበደ ክፍለ ጦር በተቆጣጠራቸው ዋግምራ ብሔረሰብ ዞን ጋዝጊብላ ወረዳ ቀበሌዎች አንዱ የሆነው የ09 ቀበሌ ላልኪው ታዳጊ ከተማ ለረጅም አመታት የማህበረሰቡ ችግርና እጥረት የነበረውን የንጹህ መጠጥ ውሃ አገልግሎት የቀረፈ የውሃ ፕሮጀክት የኮሩና የክፍለ ጦሩ አመራሮች እንዲሁም የወረዳው ወታደራዊና ሲቪል አስተዳደር የግብረሰና ድርጅት ድርጅት አመራሮችና ማህበረሰቡ በተገኙበት የውሃ ፕሮጀክቱ ጥቅምት 30 2018 ዓ ም ተመርቋል። ይህ ፕሮጀክት ወርልድ ቪዥን ኢትዮጵያ በተባለ ግብረሰናይ ድርጅት በ7.5 ሚሊዮን ብር የተሰራ ሲሆን ፕሮጀክቱ ተሰርቶ እስኪጠናቀቅም ክፍለ ጦሩ አስፈላጊውን ጥበቃና ድጋፍ እንዲሁም የወረዳው ወታደራዊ፣ ሲቪል መዋቅር ህብረተሰቡን በማስተባበር በጉልበት እንዲሁም እንደ ጠጠር ድንጋይና አሸዋ ያሉ ግብዓቶችን በማቅረብ በትብብር በሶስት ወር አጭር ጊዜ ውስጥ ተሰርቶ እንዲጠናቀቅ መደረጉና ተመርቆ ለማህበረሰቡ ለትምህርት ቤት እንዲሁም ለጤና ጣቢያ አገልግሎት የሚሰጥ ሲሆን ይህ በሶላር የሚሰራ የውሃ ፕሮጀክት ከ1500 በላይ አባወራና አማወራዎችን እንደሚያስጠቅም ታውቋል። በመጨረሻም ኮሩ በተቆጣጠራቸውና በሚንቀሳቀስባቸው ዋግምራ ብሔረሰብ ዞንና ሰሜን ወሎ ዞን ወረዳዎች መሰል የማህበረሰብ እንደ ንጹህ መጠጥ ውሃ አገልግሎት እጥረት፣ ድርቅና ወረርሽኝ ችግሮችን እንድትቀርፉልን ለግብረሰናይ ድርጅቶች ጥሪ እያስተላለፍን አስፈላጊውን ጥበቃና ከለላ፣ የሰው ኃይል ጉልበትና የቁሳቁስ ድጋፍ ምቹ ሁኔታዎችን እንፈጥራለን ሲሉ የኮሩ ምክትል ፖለቲካ ዘርፍ ኃላፊ የሆኑት አርበኛ ፋኖ አለም ነው መብራቱ መልእክታቸውን አስተላልፈዋል።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 መሰረት የተጣለው በህዳር 3 2025 በግብፅ ልኡካንና በጅቡቲ ወደቦች እና ነጻ ቀጠና ባለስልጣናት ሊቀመንበር አቡበከር ኦማር ሀዲ መካከል በተደረገ ስብሰባ ነው። በዚህ የኢንዱስትሪ ልማት ላይ የግብፅ ምክትል ጠቅላይ ሚኒስትር ካመል ኤልዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁመዋል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ፣ ኤርትራ ነጻነቷን ከወሰደች ከሶ ከሶስት አስርት ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በኖረችበት ሁኔታ ነው። የብልጽግናው አገዛዝ የባህር በር በሚል በዙሪያው ካሉ ሀገራት ጋር ከባድ ፍጥጫ ውስጥ በገባበትና በተለይም ከኤርትራ ጋር ጦር ለመማዘዝ በተቃረበበት ወቅት ነው። የኢራን ፕሬዚዳንት አገሪቱ ያጋጠማትን ድርቅ ተከትሎ ቴራንን ለቀን መውጣት ሊኖርብን ይችላል አሉ። ኢራን በተለይም ዋና ከተማዋ ቴራን ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ፕሬዚዳንቱ ቴራንን ለቀን መውጣት ሳይኖርብን አይቀርም ብለዋል። በኢራን የጣለው ዝናብ መጠንም እጅግ ዝቅተኛ በመሆኑ የውሃ ማጠራቀሚያዎችም ባዶ ናቸው ተብሏል። ባለስልጣናቱ ቀውሱ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዚዳንት ማሱድ ፔዜሽኪያን በቅርቡ በቂ ዝናብ ካልጣለ በቴራን ውሃ ማከፋፈል እንደሚጀመር ተናግረው ነበር። ነገር ግን የውሃ እጥረቱን ለመቅረፍ በተራ ማከፋፈል ብቻ በቂ ላይሆን እንደሚችል ተናግረዋል። ፔዜሽኪያን ማከፋፈሉ ካልሰራ ቴህራንን መልቀቅ ሊኖርብን ይችላል ሲሉ ተናግረዋል። የፕሬዝዳንቱ አስተያየቶች በኢራን ጋዜጦችና በማህበራዊ ሚዲያ ላይ ትችትን አስተናግደዋል። የቀድሞው የቴህራን ከንቲባ ጎላም ሆሴን ካርባሺ ሀሳቡን ቀልድ ሲሉ አጣጥለው ቴህራንን ለቆ መሄድ ምንም ትርጉም የለውም ብለዋል። የኢራን የሜትሮሎጂ ባለስልጣናት በሚቀጥሉት አስር ቀናት ውስጥ ምንም ዝናብ እንደማይጠበቅ ተናግረዋል። ይበንዲ እንዳለ የውሃ ችግር በዋና ከተማው የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ ነው። በቴህራን የምትኖር አንዲት ሴት ለቢቢሲ ፈርዣ፣ ለመጸዳጃ ቤት እና ለሌሎች አስፈላጊ ነገሮች የሚያገለግል የውሃ ማጠራቀሚያዎችን ለመግዛት አቅጃለሁ ስትል ተናግራለች። ኢራናዊው ራፐር ቫፋ አድመርፖር ደግሞ በማብሰያ ክፍል ውስጥ የሚገኝ ቧንቧን በማሳየት ምንም አይነት ውሃ እንደሌለ የሚገልጽ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ አጋርቷል። አራት ወይም አምስት ሰዓት አልፏል በማለት ወደ መጸዳጃ ቤት ለመሄድ የታሸገ ውሃ ገዝቻለሁ። ከቴህራን ዋና የውሃ ምንጮች አንዱ የሆነው የላቲያን ግድብ ስራ አስኪያጅ ጅ ግድቡ ካለው ውሃ የመያዝ አቅም ከ ከአስር በመቶ በታች መያዙን ተናግረዋል በአቅራቢያው ያለው የካራጅ ግድብ ለቴራን ና አልቦርዝ ከተሞች ውሃ የሚያቀርብ ሲሆን በተመሳሳይ አነስተኛ ውሃ ብቻ መያዙ ተነግረዋል ከተወለድኩበት ጊዜ ጀምሮ ይህ ግድብ ባዶ ሆኖ አይቼዋል አቅም ሲሉ አንድ አዛውንት የአካባቢው ነዋሪ ለኢራን መንግስት ቴሌቪዥን ተናግረዋል የካራጅ ግድብ ስራ አስኪያጅ የሆኑት መሐመድ አሊ ሙዋለም እንዳሉት የዝናብ መጠኑ በከፍተኛ ደረጃ ቀንሷል የዝናብ መጠን ካለፈው አመት ጋር ሲነጻጸር በ92 በመቶ ቀንሷል ብለዋል በግድቡ ውስጥ ያለን ስምንት በመቶ ውሃ ብቻ ነው እና አብዛኛው ጥቅም ላይ ሊውል የማይችልና የሞተ ውሃ ተብሎ የሚታሰብ ነው ሲሉ ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እና አመሰግናለን። ሰላም።